እሺ አመሰግናለሁ በጉለሌ ክፍለ ከተማ ወረዳ አምስት በዛሬ ዕለት ወደ 12 ቤቶች ተመርቋል። እነዚህ ቤቶች ያው ዘጠኝ ሙሉ በሙሉ የታደሰ ሲሆን ሶስቱ በከፊል የታደሱ ቤቶች ናቸው። እነዚህ ቤቶች በጥቅሉ ወደ ዘጠኝ ሚሊዮን ብር በላይ ወጪ ተደርጎ የተገነቡ ቤቶች ናቸው። እነዚህ ቤቶች የተገነቡት በከተማ አስተዳደር በዲዛይንና ግንባታ ስራዎች አስተባባሪ ቢሮ የተሰሩ ቤቶች ናቸው። እንግዲህ እዚህ ቤት ውስጥ ወደ 12 አባውራና ማወራዎች ይኖራሉ። ጥቅል እነዚህ አባውራና ማወራዎች ለበርካታ ጊዜያት እነዚህ ቤታቸው ተቸገረው የቤቱ በጭቃ የነበረበት ሂደት ስላለ ቤቱ ሙሉ በሙሉ አፍርሶ በአዲስ መልክ ተገንብቶ በብሎኬት የተሰራበት ሂደት አለ። እነዚህ ቤቶች ውስጥ ሲኖሩ የነበሩ በከተማ ዲዛይን እና ግንባታ ቢሮች ስራዎች ቢሮ ጥቅል ከዚህ ቀደም ጭምር በዓላት በመጡ ቁጥር ድጋፍና እገዛ ሲደረግላቸው ማድ ሲያጋሩ የነበረበት ሂደት አለ። እነዚህ እናቶችና አባቶችን በልዩ ሁኔታ ደግሞ ቤታቸውን አድሰን በተሻለ ሁኔታ መኖር አለባቸው በሚል ደረጃ ቤቱ ታድሶ በዛሬው እለት ርክክብ የተደረገበት ሂደት ያለ እኛም እንደወረዳ አስተዳደር ይህን ላደረጉ አካላት እጅግ ልባዊ ምስጋና እናቀርባለን። በቀጣይም ከኛ ጎን ሆኖ በተሻለ ሁኔታ ስራዎችን ለመስራት የአቅመ ደካማ ቤቶችን ለማደስ ማድ ለማገራት በኩላቸውንም ጭምር ቃል የገቡ ስለሆነ እኛም ይህንን ቃል የገቡልን መነሻ በማድረግና በራስ አቅምም ጭምር እንደ ወረዳችን በመስራት የአቅመ ደካማ ቤቶችን በማደስ በማገዝ ከጎናቸው በመቆም የበኩላችን እንወጣለን እንደ ሰዎች ጋር እሺ። በመጀመሪያ አመሰግናለሁ፣ እግዚአብሔር ደግሞ አመሰግናለሁ። ይሄንን እድል የሰጠኝ እሱ ነው። ስለ አካባቢ ብዙ ጊዜ በቃ አመሰግን ነበረ። ይህ እድል ስለ አጋጠመኝ እግዚአብሔር የተመሰገነ ይሁን። ስለ ወይዘሮ ኢንጂነር አያነሽ በጣም አመስገን እፈልጋለሁ። የሰፈር ልጅ ነች አብሮ አደጌና ይህንን መልካም ነገር ስላደረገች እግዚአብሔር ይባርካት። ስለ ጉለሌ ወረዳ አምስት ስለ ስራ አስፈጻሚ አብረው ስለሚሰሩ ሰዎች ማመስገን እፈልጋለሁ። ለምን ይሄ እድል ማንም የማያገኘውን እድል ነው ያገኘ ነው እና እግዚአብሔር የተመሰገነ ይሁን። በሰፈሬ ላይ መልካም ነገር ስለተደረገ አመሰግናለሁ። ስራ አስፈጻሚዎችን በቃ እግዚአብሔር ይባርካቸው።